አንዱ ጠንቋይ ቤት ሄድኩኝ አለ። ከስረህ ነው አደለ የመጣ እሱ የደርግ እኮ ትልቅ ባለሥልጣን ነበር። ሊታሰር እየተፈለግኩ ነበረ። ሩቃ ስቀራ ያጀማዓ አግኝቼው እኔ ስቀራ እሱ የሚቀራ ህመም ላይ ነው ያለውን ችግር ነው ያለ። ያለው መብትሄ አጥቻለሁኝ ከምሞት ወይንም እንዲህ ከሳት ተሳቅቄና ማቅቄ ከምኖር ምን አረጋለሁ? አማራጭ የለኝም። ዑዝሬን አላህ ያቅልኛል ብሎ እኔ እኮ ነኝ ከሞተር ተጋጭቶ እንዲሞት ያደረግኩት። በምን ጥሩ ባለሥልጣን ነበር። አውቀዋለ ያለ ሰው ጓደኞቹ ባደረጉበት ሲህር፣ በሲህር አማካይነት በጣም ብዙ ሰዎች ከሥራ መድረካቸው ተሰናብተዋል፣ ከትምህርት ቤቶቻቸው ተባረዋል። ካሉበት ማዕረግና ደረጃ ተባረዋል። እነዚህን መልኮች አምጥተህ ታርዳለህ፣ እዚህ ቦታ ታርዳለህ፣ እንደዚህ ታደርጋለህ፣ ደሙን ታነሳና ግርግዳ ላይ ትለጥፋል። አልሐምዱ ልላህ ሐምዳን ከሲራን ጠይበን ሙባረከን ፊህ

አደገኛ ወንጀሎችን ተጠንቀቋቸው፣ ራቋቸው ብለው ሲሉ ከሽርክ ጋር አያይዘው የገለጹት አንዱ ሽርክ ነው። አሚን ሲህር ነው። ኢዘን ሲህር ማኅበረሰቡ መካከል ላይ ችግር የሚፈጥር ዲናችንን የሚሸረሽር አንድነት እንዲጠፋ የሚያደርግ ባልና ሚስትን የሚያለያይ ሰዎች ነግደው ለውጥ እንዳያመጡ የሚያደርግ ጤናማ ሆነው እንዳይኖሩ የሚያደርግ ተማሪዎች ተምረው እንዳይሳካላቸው እንቅፋት የሚሆን ሀገር አጥፊ አውዳሚ ተግባር። ፈሊዛሊከ ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ ይህን ተግባር በጣም አውግዘው እጅጉኖ አስጠንቅቀዋል። እንኳን እስከ ድግምት ደረጃ መድረስ አይደለም ጠንቋይ ቤት መሄድ እንኳን በኢስላም የከፋ መሆኑን ነግረውናል።

በሌላ ሪዋያ በዚህ አጋጣሚ የአርባ ቀን ሰላቱን አላህ አይቀበለውም። ማለት ወደ ኩፍር ሄዷል ማለት ነው። ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድን ብሎ ማለት ወደ ኩፍር ሄዷል ማለት ነው። በዚህ መሃል ላይ ተውበት ሳያደርግ ከሄደ መጨረሻው ምን ይሆናል ስለሚለው መቼም ግልጽ ነው። ስሕር ብሎ ማለት በዚህ ደረጃ የተወገዘበት ምክንያቱ ሲሕር የሚሠራውም ሰውዬ ጠንቋዩ ሲህር የሚያሰራውን ሰውዬ ወደዚያ የሄደው ሰው ሁለቱም ከሸይጣን ጋር የግድ ግንኙነት ሊኖራቸው የግድ ይላል። ከሸይጣን ጋር ግንኙነት ካሌላቸው ከእሱ ጋር ካልተስማሙ ያ ነገር ሊጸድቅ ስለማይችል ምክንያቱም ሲሕር ወይንም ድግንት ወይንም ጥምቅልና የሚባለው ነገር ግንኙነቱ፣ ትስስሩ ከሰይጣን ጋርና ከመረደቱል ጂኒ ጋር ስለሆነ በቀጥታ ግንኙነት መኖር አለበት። ሳሂሩ እኛ እናቅም እንጂ በቀጥታ ግንኙነት አለው። መጀመሪያ ያንም የሲሕርን ትምህርት አንድ ሰው እማራለሁ ብሎ ካለ መቼም ይህንን ለመማር የሞከረ ወይንም የተማረ ዓለም ላይ ላለ ሰው ነውና የምናወራው እውነታውን ያለውን ነገር ነው የምናወራው። ምክንያቱም ለትዝብት እንዳንዳረግ ማለት ነው። ሳሒር ዘንድ ሄዶ ሲሕርን አስተምረኝ ብሎ ካለው ሲሕርን ለመማር የመጀመሪያው ሸርጥ ከሰይጣን ጋር መስማማት ነው። ሰይጣን የሚያዘውን ነገር በሙሉ መተግበር ነው። ሰይጣን የሚያዘውን ነገር በሙሉ መተግበር ነው። ሰይጣን ከፈለገ አላህን ስደብ ልል ይችላል። ከፈለገ በቁርአን ሽንት ቤት ግባና ተጸዳዳ ልል ይችላል። ከፈለገ ቁርአን ትርገጥ ልል ይችላል። ከፈለገ ቁርአንን በወራበባ ደም ጻፈው ልል ይችላል። የፈለገው ልል ይችላል። እዚያ ላይ መስማማት የግድ ይላል። መጀመሪያ ያንን ከተስማማ በኋላ ነው የድግምትን ትምህርት የሚማረው፣ የጥንቁልናን ትምህርት የሚማረው ደይት ኢዘን

ሁለተኛው ሲህር የሚያሰራው ሰውዬ በዚህ መልኩ በቀጥታ ከሸይጣን ጋር ስለማያወራ የሚያወራው ከዛ ከሳሂሩ ጋር ወይንም ከጠንቋዩ ጋር ስለሆነ የሚያወራው በተዘዋዋሪ ከሸይጣን ጋር ግንኙነት ያላቸውን ስራ ያሰረዋል። ለምሳሌ መልክ አዘል የሆነ ከብት እንዲያርድ ያዘዋል። ሁሉም ስጋ ነው፣ ደሙ ከተፈለገ ሁሉም ፊዳ ነው። ጥቁርም ሆነ ቀይም ሆነ ነጭም ሆነ ቦቃ ምንም ሆነ ምን ሁሉም ስጋ ነው። ሁሉም ደም አለው። ግን ከሴጣን ጋር ግንኙነት ስላለው የግድ ያ ሴጣኑ የሚያዘው ነጭ ከሆነ ነጭ መሆን አለበት። ጥቁር ከሆነ ጥቁር መሆን አለበት። ጥቁር ቦቃ ከሆነ ጥቁር ቦቃ መሆን አለበት። አይነ ኩል ከሆነ አይነ ኩል መሆን መቻል አለበት። ወይንም ወደ ዶሮ የመጣን እንደሆነ አሁን አሁን እድሜ ለፈረንጅ ዶሮ የወትሮውን የኛ የኢትዮጵያውያን ዶሮ ከለሮቻቸው የለም የፈረንጅ ዶሮ እየተተካ መጀመሪያ የነበረው ይሄ ኦርጋኒክ የምንለው ዶሮ እየጠፋ ነው ያለው አይደል ሁለት ኦር ሶስት መልክ ነው ያለው የወትሮ ዶሮቻችን ቀይ ነበረ ገብስማ ነበረ ልብ ወርቅ ነበረ ዛጎልማ ነበረ ኢላክር ይህ ማዓት ዶሮዎች ነበሩ አተረፍንበት ነው ይህ ነበረ ኢዘን ይህንን የሚያደርገው ለምንድን ነው ያ የሚያዘው ሳሂር እነዚህን መልኮች አምጥተህ ታርዳለህ፣ እዚህ ቦታ ታርዳለህ፣ እንደዚህ ታደርጋለህ። ደሙን ታነሳና ግርግዳ ላይ ትለጥፋለህ፣ ኦር ደሙን ታነሳና ወደ ቀኝ ትደፋለህ፣ ኦር ወደ ግራት ትደፋለ ዋቴቨሪት ወደ የፈለገው ነገር ብቻ ይለዋል። ያንን ፈጸመ ማለት ያ ጂኒ ሳሒሩ የሚልከው ጂኒ ያንን ደም እሱ ባለህ መልኩ ያደረከ ጊዜ ያንን ጉዳይ ያስፈጽሟል። ኢዘን ሲሕር የሚያሰራውም ሰውዬ

ይህን ያህል አደጋ ካለው ሴሕር መስራት ኦር ድግምት ማሰራት ደግሞ ምን ያህል የከፋ ነው ስለሚለው መቼም ግልጽ ነው። አሁን በነገርኳችሁ መልኩ ስንት ባልና ሚስት በድግምት አማካኝነት ተለያዩ። ስንት ጤናማ ሰዎች አልጋ ላይ አረፉ። እኛ ምክንያቱን የምንለው ይሄ ነው ምክንያቱ፣ ስትሮክ መጥተው ካንሰር መጥተው ምናምን መታው እንላለን። ነገሩ ግን ያለው ሴሕር ጋ ነው። ባለፈው ስለ ዓይን እንዳወራ ነው አሁንም ሲህር ጋር ሊኖር ይችላል። ላኑ አሚም ሁሉንም እያመን አይደለም፣ ግን ሊሆን ይችላል። ኢዘን በሲህር አማካይነት በጣም ብዙ ሰዎች ከስራ መድረካቸው ተሰናብተዋል። ከትምህርት ቤቶቻቸው ተበር ተባረዋል ካሉበት ማዕረግና ደረጃ ተባረዋል። ከነበሩበት ጤናማ ህይወታቸው ወርደዋል። ከቤተሰቦቻቸውና ከልጆቻቸው ተለያይተዋል። አይናቸው፣ አካላቸው ጎድሏል። ፈሊዛሊካ በዚህ ደረጃ የከፋን ተግባር

ከራቂ ሩቃና ሲህር ይመሳሰልብናል። እኛ ሩቃ ለሚያደርጉ ወንድም እህቶቻችን ክብራለን። ሩቃው ሸርዕይ ከሆነ ሩቃው ሸርዕይ ከሆነ፣ ካልሆነ ደግሞ የአላህ አማና ስለሆነ ግልጥልጥ አድርጎ መንገር የግድ ይለናል። በምን እንለያቸው? አንተ አመመህ እኔ አመመኝ ቤተሰብ ታመመብን፣ ሄድንና ሩቃ አድርግልን መድኃኒት ስጠን ብለን አሉ በምን እንለየው? ሸርዕዩንና ይሄኛውን የሲህሩን በምን እንለየው ያሏቸው እንደሆነ ከመገለጫቸው ውስጥ አንዱ ድግምተኛ ወይም ጠንቋይ የመጀመሪያ ጥያቄ የሚጠይቅህ ስምህን ነው። የትኛው መስሪያ ቤት ከሄድ ከምትጠየቀው ስም ሲደመር የአባት ስም ነው። ሳሒር መስሪያ ቤት ካልሆነ በስተቀር የምትጠየቀው ስም ሲደመር የእናት ስም ነው። የእናትክን ስም ጠየቀ የእናትሽን ስም ጠየቀ፣ ማለት ሁወ ሳሄሩን አው ካሄል ከሁለት አንዱ ወይ ድግምተኛ ነው፣ ወይም ጠንቋይ ነው፣ ፈልነሕር ነው። አንዳንዴ ደግሞ የእኛን ስም የእናታችንን ስም የመጣንበትንም ጉዳይና ያመመንን ችግራችንን ሁላን ግልጽ አርጎ ይነግረናል። መንነገረው ገና ነው። ለዚህ ጉዳይ ነው የመውለ የለ የመጣው አደለ ብሎ ይነገረናል ማ ነገረው? ማን የነገረው? አንዳንዴ ሁለት አይነት አሰራር አላቸው። ግልጽ እንዲሆንልን ልክ እንደመጣ ውጭ ላይ ጋርድ መሰል ነገር አለ። በሰላም መተነው ከም መተነው ምን ችግር አለ? እንደዚህ ያለ አብሽር፣ እሳቸው ጋር መብት ያታጣል። ምንሆን ጉዳይን ይነግርሃል። ከዛ በስልክም ይሁን በኢሜልም ይሁን በሜሴጅም ይሁን ኦር በአካል ሄዶ ስለዛ ሰውዬ መረጃ ይሰጣል። አለቀ። ከዛ እንዲመተነው እንዲመተነው ሲባል ገና እኮ ስሜን ሳልነግረው እራሱ ነገረኝኮ። ቄሱ ወርቅ አልቻው ብለን እንላለን። አንደኛው አሰራር ይሄ ነው። ሁለተኛው አሰራር በጅን ይታገዛል። ይሄ ሰው የመጣው ከዚህ ነው ለዚህ ዓላማን የመጣው ለዚህ ዓላማን የመጣችው ብሎ ይነግረዋል። ኢዘን እነዚህ ሁለቱ መገለጫዎች ናቸው። አንዳንድ ሚስ አንደርስታንዲንግ ይመጣና የኢንፎርሜሽን መጋጨት ይመጣና ስለዚህ ሰውዬ የተነገረውን ስለዛ ሰውዬ የተነገረው መስሎት ልክ ሲገባ እንዲሆነ የመጣ አንዱ ጠንቋይ ቤት ሄድኩኝ አለ ከስረህ ነው አደለ? የመጣሁ እሱ የደርግ እኮ ትልቅ ባለስልጣን ነበር። ሊታሰር እየተፈለግኩ ነበራል። እንደው ምን ይሻለኛል ብዬ መብት ፍለገ ሴት ጎበዝ ነጋዴ ነበር፣ ከስረ የመጣ ኢንቨስተር ነበር፣ ምናምን ነበር ካደለ ብላ አለችኝ አለ። ኢዘን ይሄ የኢንፎርሜሽን መጋጨት ነው። አላኩል ያህል ስም ይጠይቃሉ። ከዚያም በኋላ መድኃኒት በሚሰጡበት ጊዜ የሆነ ከለር ጋር የተያዘ እንደዚህ አይነት ቦታ ቅበረው እዚህ ቦታ ላይ አስቀምጠው እንዲህ አድርገው ራስ ጌህ ላይ አድርገው አንገት ላይ አንጠልጥለው ተከሻ ላይ አንጠልጥለው የት የሆነ ነገር ይሉሃል። ይሄም የድግምተኝነት ማሳያው ነው። መግቢያ በር ላይ አንጠልጥሎ ይላል፣ ወይንም መኪና ጎማ ስር እሰሮ ይላል፣ ወይንም የሆነ ነበርት አድርገው ይላል። ይሄም የድግምተኞች አንዱ መገለጫ ነው። እነዚህን ነገሮችን ማወቃችን ያ ሰውዬ ትክክለኛ ሩቃ ሸርዕ የሆነውን ሕክምና እያደረገልኝ ነው ያለው ከአላህ ታግዞ በመላይካ ታግዞ ወይስ ከሸይጣንና ከጂኒ ጋር ታግዞ እያከፈረኝ ነው ያለው ስለሚለው ለይተን እንድናቅ ነው። እኽዋል፣ ሌላው ወደ ሲህር የሚሄድ ሰው ኦር ወደ ድግምት የሚሄድ ሰው ለራሱ የሚሰጠው ሁለት ዑዝር አለ። አንደኛ፣ ሲህር ትለ ስለተሰራብኝ፣ ሌላ አማራጭ ስለሌለኝ ሲህርን በሲህር ነው፣ መርፌን አይምን ሾህን በሾህ ነውና በሚል ሊሄድ ይችላል፣ ላስፈታ ብሎ ሸርዑ ሲሕር የተሰራበት ሰው ማስፈቻ ሸርዕ ነግሮናል። እሱም ሩቃ ሸርዕያ ብቻ ነው። ሲሕርን በሲሕር አስፈታሉ ብሎ ማለት ሸርዐን አይፈቀድም፣ ሙሐረም ነው የተከለከለ። ሁለተኛ ህመም ላይ ያለው ችግርና ያለ ያለው መብት አጥቻ ያለውኝ ከምሞት ወይንም እንዲህ ከሳቅ ተሳቅቄና ማቅቄ ከምኖር ምን አረጋለው አማራጭ የለኝም፣ ዑዝሬን አላህ ያቅልኛል ብሎ መሄድ ነው። ዑዝሬን

ያወቀ ያውቀዋል የሳተ ይስተዋል። ስለዚህ እዚህኛው ሰውዬ ጋር መብትሄ ብታጣ እዚኛው ሰው ጋር አለ። እዚኛው ሩቃ የሚቀራው ጋር መብትሄ ብታጣ እዛኛው ሩቃ የሚቀራው ጋር ታገኛለህና ለምንድን ድን ነው ሲህርን በሲህር ብለን እምንሄደው ነው። ኢዘን እጅግ ጥንቃቄ የሚፈልግ ከአላህ ጋር የሚያጣላ አክራችንን የሚያበላሽ ነገር ነው። በብዛት መስተፋ ቅር እየተባለ ሊሰራ ይችል ይሆናል። ይሄም የሲህሩ አካል። ያ ጀማዓ እኔ የማውቀው ሰዋል በጣም ምሁር ማህበረሰቡን እያገለገለ የነበረ በዩኒቨርሲቲ ደረጃ ሲያስተምር የነበረ በሆነ አጋጣሚ ደግሞ መንገድ ላይ አብዶ ሲጨፍር ያየሁት፣ ምክንያቱን አላውቅም ነበረ። በኋላ ላይ ምክንያቱን ትክክለኛ የሆነ ምክንያት ሳጣራ ሚስቱ ሁለተኛ ሊያገባ ፈልጎ፣ እሱ ሌላ ሀገር ነው የሚኖረው፣ አዲስ አበባ ሁለተኛ ሚስት አገባ። ተማም ለመመለስ ሙከራ አረገች፣ አልቻለችም። በኋላ ላይ መስተፋቅር አሰራች። ያ መስተፋቅር ሊመልሰው አልቻለም። እዚህ ጋር የነበረው ፍቅር ጎላ መሰለኝ ሊመልሰው አልቻለም። ሁለት ጊዜ፣ ሦስት ጊዜ መስተፋቅር አሰራች። በሶስተኛው አብዱል ዐዚዝ የሚባል ሀይለኛ ጂኒ እኔ ስረ ሩቃ ስቀራ ያ ጀማ አግኝቸው እኔ ስቀራ እሱ የሚቀራ ምንድን ነህ አንተ ስለው ስለ ሓፊዝ ነኛለ እኔ ማለት የአምስት መቶ ጂኒዎች ኃላፊ ነኛለ። ምንም እንዲገባን ስለፈለግኩ ምን የአምስት መቶ ጂኒዎች ኃላፊ ነኝ እንደዚህ እንደዚህ እንደዚህ ነበርኩኝ። ስለዚህ እኔን አችለኝ፣ እኔ ማለት አለኝና የፈጸማቸውን ነገሮች ሲነግረኝ ሀያገሌን አወከው? አለ አዎ፣ አውቀዋለው። እኔ ነኝ ያሳበድኩት። በምን? ሚስቱ በሰራቸው መስተፋቀር። እንዴት? ቅድም ባልኳችሁ። እስኪ ሀያገሌን ሳወከው አለኝ አዎ፣ እኔ ነኝ እኮ እንደዛ፣ ሰውነቱ ተልቶ እንዲሞት ያደረኩታል። በምን ጥሩ ነጋዴ ነበረ ጓደኞች በሠሩበት ጅኒ ሀያገሌን አወቅከዋለኝ አዎ አውቀዋለሁ እኔ እኮ ነኝ ከሞተር ተጋጭቶ እንዲሞት ያደረኩት በምን ጥሩ ባለሥልጣን ነበር አውቀዋለ ያን ሰው ጓደኞቹ ባደረጉበት ሲሕር የጀማዓ ስንት አበላሽተዋል ሲሕር ስለዚህ ስለዚህ ነገር ስለዚህ አደገኛና መርዛማ ነገር መጮህ ማስተማር ከኛ ይጠበቃል ማኅበረሰባችን ሳያቅ እንዳይጎዳ እሺ ባለፈው ስለ አይን አየን